እንግዲህ አደይ ኑሮዋን ለማሸነፍ እናቷን ለመጠወር እህቷን ለማስተማር ብላ በአንድ ሀብታም ውስጥ ሰራተኝነት ገብታ፣ ሁለት የሀብታም ልጆች ግን ሁለታቸውም እንግዲህ መከራውን የሚያሳዩት ናት። እንዲሁም እህቷ እንግዲህ ብርሃኔ መጥታ በዛ ቤት ውስጥ ሲያሰቃያት ስታይ በተለይም ሴቷ ልጅ ፍቅርን እንግዲህ አንድ ነገር አደርጋታለሁ ስትል እሷን እንግዲህ አንቃ አንድ ነገር ሳላደርግ ወደ ሀገር ቤት አልሄድም ስትል ነበረ ገብታ ያነቀቻት። በዚህ መካከል ላይ እየጮሆች እያለች እንግዲህ እነሱ ድንገት ይገባሉ። አደይም ይሆልሽ እሄትሽ ልታንቀኝና ልትገለኝ ነው አስወጪልኝ እያለኝ ነበር የምትጮሆ። በዛ መካከል ደግሞ ባርኮት ደግሞ እኔ አደይ ፈልጋታለሁኝ፣ በአደይ ፍቅር እየተጎዳሁ ነው እያለ ለኤላ ያወራል። እንዲሁም ዴቭ ደግሞ ዴቭ ደግሞ ለባርኮር መልሶ ደውሎ አደይን እንደሚወዳትና አዴ ግን ለእሱ ቦታ እየሰጠችው እንዳልሆነ ደውሎ ወይም እሷ ጋር ሄዶ እንዲጠይቅለት ይጠይቃል። በዚህ መካከል እንግዲህ ባርኮር እና ዴቭ እንግዲህ ሁለታቸውም እየተሸዋወዱ ያሉ ነገር ነው። ሁለታቸውም ይፈልጓታል ሁለታቸውም ግን አይገላለጹም። ወንድማማችሁ ነው ማለት ነው። ሰላም ውድ የቻናሌ ተከታታዮች፣ እንደምናላችሁ ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ለቻናሌ አዲስ ከሆናችሁ ጊዜም እናንተ በፍላጎታችሁ ሰብስክራይብ ስለምታደርጉ በጣም ነው ማመሰግናችሁ። ላይክ እያደረጋችሁ አበረታቱ ማለት ነው። ቀጥ አደይ ቀጣይ ክፍል ዛሬ ይዘንላችሁ መጥተናል። እንግዲህ ባለፈው ሳምንት የአደይ እህት እንግዲህ እህቷን እየእቁ በደሉብኝ ነው እና ሳልቆ ሳልመታት ወይንም ሳልበቀላት ወደ ሀገር ቤት አልሄድም ብላ ገብታ እንግዲህ ስታንካት ነበር የደረሰው። ከዛ እንዴት ልትገልይ ነበር እንደ መጣሽው ፍቅር አንቺ ውሻ፣ ስታት አንቺ ሸኝችሽ አልነበረ? እንዴት ተመልሽ? አደ ይዘሽልኝ፣ ውጪልኝ። እህትሽ ልትገለይ ነው። እሺ ተረጋጊ፣ እኔ ነገሬሻለሁ፣ ብላ ህቷን መንጭቃ ወደ ውስጣ ወደ ውጭ አውጥታ በቀጥ ለሽ ወደ ሀገር ሂጂ። አንቺ ኮ ቢሀገራችን ሳለች አደይ ጀግና ነበርሽ ዛሬ ምንድን ነው ስትላት፣ እኔ ኮ ዛሬ ከዚህ አባቴ ጀግና ነው፣ ጀግና አርጎ ያሳደገኝ፣ ግን ሰው ቤት ሰርተች ስትኖሪና አንቺን ለማስተማርና እናቴን ለመጠወር ስል ግዴታ ከሰው ዝቅ ብዬ ነው ምሰራው። እባክሽ ሂጂልኝ ወደ ሀገር ቤት ተመልሰሽ አትበጥብጭኝ። እኔ ጀግንነት ምንም አይሰራም ከሰው ሀገር ላይ አለች ማለት ነው። ከዛ በኋላ እንግዲህ ሀብል በመጥፋቱ ደግሞ ሁላቸውም እንትን እያሉ ነው። በዚህ ምክንያት እንግዲህ ለምለም የኤላ ጓደኛ በፊት ታሪኩን ያወራለት ትላንትና የእሱ ሁና ተገኝታለች። ለምለም እንግዲህ በአሁን አረብ ሀገር፣ እየሰራች ተባራ ከሰራ አሰሪዎቿ ድንገት በመንገድ ላይ ያገኘቻት እና ያንን ጃኬት አልብሳት ያንን ጃኬት ብለብሳ ሀብሉን ብሉን የወሰደችው ሊናት ይቺ ልጅ እንግዲህ የኤላ ጓደኛ ሁና ተገኝታለች። እና ሀብሉን ስጠኝ እያለች ስታስታውሰውም ያስታወሰች እና ሀብሉ የአባቴ ውርስ ነው ተወራርሶ የሚወርድ ነው፣ ለልጃችን ነው የምንሰጠው፣ ልጅ ወልድ ትሰጠኛለህ አለ። አዎ ስትበቃ፣ ጥሩ እንደውም እጠብቃለሁ፣ መጋባታችን ስለማይቀር እኔም አንተም ጋር ተቀመጠ፣ እኔም ጋርም ተቀመጠ፣ አንድ ነው በሚል ነበር የጠየቀችውን አስታወሰችው ማለት ነው። የሰው ልጅ በየት ይገናኛል አይባልም፣ የሚገርም ነገር ነው። አሁን እንግዲህ ባርኮትና አደይ ደግሞ ቁጭ ብለው እያወሩ ግን አደይ ምንድን ነው የት አደርገሽ ነው ጃኬቱን? ስትል መንገድ ላይ አንዲት የቤት ሰራተኛ ከሰሪዎቿ ጋር ተጣልታ በቦዲ ሆና አኩር የምትባል ሳገኛት ጃኬቱን አውርጄ ሰጠኋት። እኔ ደግሞ ከጃኬቱ ውስጥ ሀብል መኖሩን አላወቅኩም። እኔ ደግሞ ጃኬቱ የፍቅር መሆኑን እያወቅ መስጠት አልነበረብኝ አለችው ለባርኮ። አንቺ አላጠፋሽን ፍቅር ናት ያጠፋችው። በቃ ተይ ዝም በይ ይላል ባርኮ ወርቴ። ባርኮቴም አንተ እዚ ቤት ስላለኝ ስለምትረዳኝ ስለምታግዘኝ በጣም ደስተኛ። እኔ ምን አደረግኩልሽ ይላታ ባርኮቴ ሁሉም ነገር የአንቺ ነገር ብርታት እኮ ነው አላት። ማለት ነው አደይ አላት። ቆይ ግን ይህ ሁሉ ትግስት ከየት አመጣሽው አላትና ጠየቃት። አይ ባርኮቴ፣ ትግስትኛ እንዲሆን ያደረገኝ ጊዜ ነው። ከዚህ በባሱ ብዙ ጊዜያቶችን አሳልፍ ያለሁ። የቤት ሰራተኛ ሆነ ስትኖር፣ ሁሉንም ከነሱ በታች ሁነህ መቻል አለብን። የፈለገ ነገር እንዲሰምህ ስሜት ያደርጉሃል። ግን መቻል ነው ያለብን። አዎ ጎበዝ ነሽ አንቺ ሰው መጨካከል ስላለበት እየተጨካከል። አንቺ ግን ምን አለ ለእናንተስ? ቢሆን ፈጣሪ ቢሰጣችሁ ነው። እስኪ ተው ባርኮቴ፣ አለች የሰው አመል እኮ በየቤቱ ይለያያል። አይዞሽ፣ ሁልጊዜም ከኔ ጎንሽ ነኝ። የምትፈልጊው ነገር ካለሽ እንድትጠይቅኝ እፈልጋለሁ ብሏት ነበረ። እኔ ለአንቺ ደስ የሚለኝ የራስሽን የሆነ ስራ ለራስሽ ከፍተሽ እንድትሰሪ ነው ደስ የሚለኝ አይ እሱማ አይቀርም አንዳንድ ጊዜ ሰዎች ዝቅ ስትልላቸው ደግመ ከፍ የምትል መሆናችሁን አያስታውሱንም ብቻ አንተ ብዙ አትጨነቅ ሁሉ ነገር ፈጣሪ ያለው ይሆናል አለችው ባርኮቴም በርችል ብሎ ቅፍ አድርጎ አበረታቷት ይወጣል ማለት ነው ከዛ በኋላ እንግዲህ በይቻው እንገናኛለን እያላት ከሄደ በኋላ እንግዲህ አሁንም እነ ሊዲያና እነ ፍቅር ደግሞ ስለ ሀብሉ ነው የሚያወሩት። ሀብሉን ይሻላለ ብለሽ ሰተሽ የከተማዋሊ የገጠሯ በለጠችሽ እያለ ነበረ። ባርኮት ደግሞ ለኤላ ሂዶ እባክህን የተጨንቅያለሁ ተቀይረሃል እኮ ምን ሆነህ ነው አንድ አፍቅሬ ሰው እንዳፈቀርኳት እኮ አልነገርኳትም የልባ ትርታን አልሰማውትም። እንዴት ግን አልነገርካትም? አልነገርኳትም እኮ አለው አደይ አደይ ምን ብላ ታስብ ይሆን? ታዝንብኝ ይሆናል። አደይ ነው ያልከው? አለ ኤላ። ቤት ያለችው ሰራተኛ አደይ አለ። አዎ አለ ባርኮቴ ሰራተኛዋ አደይነት ልቤንም ሀሳቤንም ሁሉንም ነገር የሰረቀችኝ ባዶ ያስቀረች አለ። የምርህን ነው ባርኬ? የቀለድክ አይደለም አለ ኤላ። እንዴት ቀልድ ያለው አገኝን አፈቅራታለሁ አለ። በጣም ያሳዝናል አለ። ምኑ ነው የሚያሳዝነው አለ ባርኬ። አለ አደይ ላንተ አትሆንህም አለ። እንዴት ለኔ ምን አትሆነኝም ለምን ለእኔ አትሆነኝም አለው ኤላ ምን ለእኔ ለመሆን አዴ ምን ያሳታል ከቤት ሰራተኝነት ውጭ ሌላ ስራ ትሰራለች አዴ ሌባ ናት የሌባ ተባባሪ ናት ከሌባ ጋር ተባባሪ ሀብሌን አሰረቀችኝ አዴ እንደዚህ አይነት ነገር የለችም ብሎ ቆጣ አለባርኮት ከልጁ ጋር ስታወራ ሰምቻታለሁ ይ አዴ የምትባል ሴትዮ ሌላ ተልእኮ ሳይኖራት አይቀርም በቃ ኤላ አዴ ከማንም የምትገስሰው ሰው አይደለችም አዴ ክፉ ናት ማለት አይደለም። ከሰው ጋር ተገናኘች ማለት ከዚህ በኋላ ስለ እሷ እንድትናገር አልፈልግም። ቆይ ተረጋጋ ሲለው እኔ እኮ ጓደኛዬ አይነት ብዬሽ እኮ የተሰማኝን የነገርኩሽ አለው ኤላ። እንደዚህ የምታስብ አልመሰለኝም ኤላ፣ በጣም ነው ያዘንኩብህ ባርኪ። ይቅርታ አድርግልኝ፣ ነገሮቹ ስብስብ ስለሆኑ አይኔ ላይ፣ አእምሮ ላይ ሊወጣ ስላልቻለ ነው። አመንክም አናመንክም አዴ እንደዚህ አይነት ነገር የላትም ብሎ ቆጣ አለበት። እሺ ወዴት ነው የምትሄደው? ቢለውም በፍጹም መልስ አልሰጠውም። እና ባርኮት አዴን የሚያመሰግንለት እንጂ አዴን የሚያንቋ ሊቆሻሸሽበት አይፈልግም። እና በዚህ መካከል ደግሞ ፍቅር ደግሞ ከኪችን ገብታ ሀብሉን አምጪ ትላታለች። ከኋላዋ ሽንኩርት እየከተፈች አንቃ አንገቷን ታዞራታል። ልቤን አታድሜኝ፣ እኔ ሀብል የሚባል ነገር አላየሁም። አላያዴ ከየት አምጪ ነው የምትይኝ? ሰሚኛለሽ፣ ዝም በሽ፣ አትንጫጭ። አንቺ እና ያን ዳይመንድ የሚባል ሰውዬ ከኔ ጋር ተባብራችሁ አንድ ነገር ልታደርጉ አስባችሁ ከሆነ እመኝኝ፣ ይገልሻለሁ እኔ የገባሽበት ገብቼ አልፋታሽም ብላ አንገቷን አነቀቻት። በዚህ መካከል ዴቭ ይገባል። እንዴ ምንድን ነው ብሎ ደነገጠ ዴቭ። ይሄ የኔና ያዴ ጉዳይ ነው፣ አንተን አይመለከትም አለችው ፍቅር። ቭ ልቺ እብድ ነች። አዴ አይዞች ተጎዳሽ? አለ ደግሞ አንደኛው አፍቃሪ ገብቶ። አይ ምንም አልንኩ ተዋት ባክህ አለችው። አይዞሽ ቆይ የማደርገውን ያደርጋታለሁ አለና ተናደደና፣ እሷም ወደ ስራዋ ቀጣለች። ስራዋን እየሰራች ነበር። በዚህ መካከል ለምለም ደግሞ እርቧት ሀምሳ ብር የሰጠቻትን ሀያ ብር ቀረቻት። ምን ላድርጋት እያለች ስትል ልሽጠው እንዲህን ጃኬት እያለች ጃኬቱ ኪስ ውስጥ እጇን ጠለቅ ስታረግ ያንን ሀብል ታገኘዋለ። አደየትን ያገኘል ልሹ የት ልስጥሽ ይሄን ሀብል። ከፈጣሪ የተላክሽልኝ ነሽ። ከኤላ ጋር የምታገናኝ አንቺ ነሽ። ይሄ የኤላ የጓደኛዬ ሀብል ነው። የት ይሆን ማገኝች ብላ የራሷን ይዛ ፀሐይ ለፀሐይ ዙራ ሄዳ ወድቃ ከሆነ ቦታ ላይ ትኝት ትብላ እንዳለች እነዚህ እንግዲህ እነ ዳይመንድ ያዩዋት እና እንልከፋት፣ አንቺ አንቺ ወዴት ነው እያሉ ቢሏትም በፍጹም አባኬቺ ሚስኪን ነገር ናት፣ ተዋት እየተባባሉ አለፏት እና እዛ ሄዳ ጥቅልል ብላ ተኛች። ከዛ በኋላ እንግዲህ ፍቅር እንደምታስቢላት ሴት አደለች ማለት ዴቭ፣ በጣም ራስ ወዳድ ናት አደይ አላት። እሷ ተወደዋልኝ ብለሽ አንቺ አትጎጂ አንቺ ሌላ ሰው መቼም እንዳትተይ፣ አላት። እኔ ምንም አይደለም ስትል መጣች። አንተ ዴቭ አለች ደግሞ ሊዲያ። እኔ ወንድሜን ፈልጌ መጥቼ ነው። ውጣ። ደግሞ ይቺ ስታስጠላ። ምን ልታረጊ ማድ ቤት ኪችን ከተሽብኝ። ወንድሜ ና ውጣ አለችና ወይዘሮ ደግሞ ሊዲያ በይች፣ በኋላ እናወራለን ብሎ ዴቭም ወጥቶ እንግዲህ እህቱ ጎትታ ወሰደችው ማለት ነው። እንግዲህ ዴቭ ደግሞ ቁጭ ብሎ ስለ እሷ አደይ አለችና፣ ፍቅር ተጣራች። አደይም ስትመጣላት ውሃ አምጪልኝ አለቻት። እሺ ብላ ውሃ ሂዳ ስታመጣላት በብርጭ በብርጭቆ ይህ ወዲያ ቆሻሻ ነው ፍቅርዬ ስትላት፣ ፍቅርዬ አትበይኝ፣ ዘርበይ፣ ውሃ አምጪልኝ ነበር ብላ ያለቻት እና ያንን ውሃ ይዛ ስትመጣ እንዴ ውሃ ቆሻሻ ውሃ እንዴት ይዘሽ ትመጪያለሽ? አለችና በላይቷ ላይ ነበረ የደፋችው። እና ዴቭ ደግሞ እባክሽ አደይ እኔ በጣም እየናፈቅሽ ነው እንዴት ብዬ ልግለጽልሽ እንዴት ብዬ ልናገር አነጋገሩ ግራ ገባኝ እያለ ይጨናነቃል በዚህ ሰዓት እንግዲህ አደይ ደግሞ እባክህ ዴቭ ዴቭ አደይን እያየ የኔ ታጋሽ የኔ ዋህ እንደ ላንቺ ልቤ ምን ያህል እንደሚመታ ብነግርሽ ብታውቂው ደግሞ እንዴት እንደምታምሪያው እኮ አደይ ብስምሽም ባቅፍሽም ልብ ልቤም ብሰጠው ምን ያህል ደስ ባለኝ። አንቺ ግን አልረዳልኝ አለሽ እድለኛ ነበረ መሆነው እያለ ፊት ለፊቱ አያየ ነበረ መልሽኪች ሲያወራት፣ ምነው እኮ ደይ ፈዘዝ ክሳ አለችው። ውበትሽ ነዋ አላት። በጣም እኮ ቆንጅዬ ነሽ ሲላት፣ ስታዝኒም ስትደሰችም መልክሽ ያው ነው አይቀያየርም። አመሰግናለሁ አለችው። ግን የውስጥ ቁንጅና እንጂ የላይ ቁንጅና ምን ይሰራ ብለህ ነው? አሁን ፍቅር ከመጣች ችግር ይመጣና ወጣልኝ አለችው። ማለት ነው አደይ የጎዳሽኝ እኮ ነው አላት። ባክህ ዴቭ፣ አንተ እንኳ አትረዳኝም እንዴ? በፍቅርሽ እኮ ጎዳሽኝ ሲናት፣ በልቤ እየታመመልሽ እኮ ነው ሲናት፣ አጠገቤ ሆነሽ እኮ ትናፍቅኛለች። ምን አባቴ ላድርግ? እስኪ እውነቱን ንገሪና ቤተሰብ ላሳወቅ? አንተ እንኳን ታስብልኝም። በቃ ተወኝ። እስኪ ማፍቀር እኮ ኃጢአት አይደለም፣ ግን እኔና አንተ በፍጹም የተለያየን ሰዎች ነው። አብረን መኖር አንችልም፣ አለችው። ሰራተኛ ብትሆኝም ምንም ሰራተኝነት አይሰማኝም። እባክሽ ተረጂ ስቀርብሽ አትሽሽኝ አላት ማለት ሳገኝሽ አትደበቂብኝ በቃ እኔ አንቺን ብቻ ነው የምፈልገው ዴቭ አለች እኔ ከአንተ ጋር መቀመጥ አልፈልግም እስኪ ፍቅርን ተረዳት ፍቅር እኮ በጣም ተወድሃለች አጠገቧ ሁነህ ምንፈለግሽ ምን ሆንሽ ብለሽ ለእኔ የምታደርገው ለሱ አድርግላት አለች ፍቅር አንቺ እንደምታስቢያት እኮ አይደለች ማዴ በጣም እኔ አልወዳትም እሷን አልፈልጋትም ሰው እኮ ያልፈለገውን ሰው አያገባም እባክሽ እኔ መቸም፣ እሷ የኔ ልትሆን አትችልም፣ አላት ማለት ነው። ዴቭ ወደ ባርኮት ይደውልና፣ ባርኮት እኔ ደህና አይደለሁም፣ አለው። ወንድሜ ምን ሆንክ? አደይ የኔ ልትሆን የምትሆን አይመስለኝም፣ አለው። ሁሉን ነገር እየራቀች ነው። እሷ ለእኔ ቅንጣት ያክል አታስብልኝም። የምርህና የምትነግረኝ? ይላል ባርኮት። አደይ ለአንተ ምንም አይነት ስሜት የላትም አለው። አዎ ወንድሜ አለው። እሷን አለማፍቀር ምንም አልችልም አለው። ግን ምን ላድርገው አለው እና ፍቅሯ ከአቅሜ በላይ ሆኖብኛል። ወንድሜ ተረዳኝ፣ አቅቶኛል ይለዋል ባርኮት። ባርኮት ደግሞ አበቃ አደይ እንደማትፈልግ እርግጠኛ ነህ አለው ለማረጋገጥ። እርግጠኛ አይደለሁም ግን ግዴታ እሷ ለእኔ ምንም አይነት ስሜት እንድላት ተረዳው። እና ምን ወሰንክ አለው? አይ ባርኮቴ፣ እስኪ ለመጨረሻ ጊዜ አንተ ጠይቅልኝ አለው። ምኑ ነ ምጠይቅልህ ምን ብዬ ልጠይቃት እሷ ካልፈለገች መተው ነው እንጂ ምን ያደርጋል አለ ለራሱ እንድትተውለት እኮ ስለፈለገ ነው አደይ ግን ለአንተ በጣም ታቀርባሃለች እህትህ ናት ትወድሃለች በአንተ መንገድ እኔን እምቢ አትለኝም አስብበትና ንገርልኝ እባክህ ወንድሜ አግዘኝ ይለዋል እሱ ግን ለራሱም ስለሚፈልጋት እሺ ለማንኛውም ሲል አትሰብ ሲል ይዘጋውም ችግሩ ወንድምና ማቹ አለመገላለጻቸው ሁለቱም እየተጎዱ ያሉ ነው በአንድ የቤት ሰራተኛ ማለት ነው ወይዘሮ ፍቅርም እንግዲህ ወደ ወደነ ዳይመንድ እንግዲህ ቀጭንቧ እያለ ሄዳ ሄዳ የት አለ ሀብሎ አምጡ ስትላቸው ምን አባሽ አንተ ሄደ ሀዴ ስትለው በጥፊ ነው የመታት ማለት ነው። ዳይመንድ እንደም ጓደኛው ገልግሎት ነው እንጂ ጭራሽ እዚህ መሬት ውስጥ ቆፍሬ እመጥል እምከታት እያለ ድረስ እየተናገረ ነበረ። ዛሬማ አለቃትም ሲል በጥፊዋን ቀምሳ እንግዲህ እየሮጠች ሄዳለች ማለት ነው። አንተና አዴ ተመካክራችሁ የምታደርጉት ነገር ነው ነበር ያለችው። ከዛ እንግዲህ ተሰብስበው ቁጭ ብለው ደግሞ ኤላ ይቅርታ አድርጉልኝ እያለ ለጠፋው ነገር በብርሃኔ በኩል ለመጣው አዴይንም ይቅርታ አድርግልኝ ኤላ ይቅርታ አድርግልኝ አነኩ አይደለ አለችው። ጭራሽ አንቀሸዋ አለች። ሊዲያ ደግሞ አንቺ ጋ ጥፋት የለም እኮ አለ ደግሞ እንትና ፍቅር። እንግዲህ ከዛ ጥፊው አንቀምሳ ስትመጣ ዴቭ ከአዴ ክፍል ተኝቶ ታገኘዋለች። እንዲህ አንተ ዴቭ አንቺ ምን ትሰሪያለሽ እዚህ ክፍል? አንተ እንድጠይቅ እንጂ አንተ እዚህ ክፍል ሰራተኛ ክፍል ምን ትሰራለህ? አለችው ሰላም ፍለጋ ነው ይመጣሁታል። እንዴት ነው እዚህ ጠባብ ክፍል ሰላም የሚሰጥህ? በዛ ላይ ቆሻሻ ኮ ነው። እንዴት አንተ እዚህ ቦታ ላይ ትገኛለህ? አለችው ምን አይነት ሰላም ፍለጋ ትለኛለህ? አለች ፍቅር። እባክሽ አንዳንድ ጊዜ እንኳ እስኪ አስቢ፣ ቀና ቀና ነገር ተረጅ። እስቲ አስቢ፣ እስቲ ጠባብ ከሆነ ላዴ ሰፋ ያለ ክፍል ስጫት ብለሽ አሰብ ይላት። ቆሻሻ ከሆነ ድማ አስዴላት እስቲ አላት ሁል ጊዜ እንደው ክፋት እንዳሰብሽ ትኖር ያለሽ፣ አላት ማለት ነው ፍ ምን አይነት እህት አለችኝ፣ አለና ሰላም የምናገኝበት ቦታ ጣን ብሎ ነው ጥሏት የሄደው። ሰላም አገኘነው። ከዛም እሷ ተናደደች እና ተከዘች። ጥፊዋንም ቀምሳ ነበር የሄደችው። ባርኮት እንግዲህ በተላከው ምክንያት አዴጋ ሂዶ አዴ እንዴት ነሽ አላት። ደና ነኝ ባርኮቴ እንዴት ነህ አለችው። ግን ባርኮቴ ሰሞኑን የተረበሽ ክትመስላለህ አለች አዴ አረ በፍጹም አልተረበሽኩም ትንሽ ስራ በዝቶብኝ ነው። ከዛ ላይ ደግሞ እናንተን ሳ እያነጫነጨኝ አለኝ። አይ በስራ ጉዳይ ከሆነ ችግር የለም አለች ዴ አንቺ ጋር እንዴት ነው? ምን አዲስ ነገር አለ? አላት ዴቭ እየተንከባከበሽ ነው አላት። አዎ ጦዴ ጥሩ ልጅ ነው አለች። ዋሄ ያስቸግርሽ የሚያስጨንቅሽ ነገር አለ አላት። አረ በፍጹም የለም፣ አንተ ወንድም እያለህልኝ ምን ሆናለ ብለን ነው ትንሽ ሀብሉ መጥፋት ሰሞኑን እያስጨነቀኝ ነው። ሌላው እንኳ ተመስገን ነው አለችው። አይዞሽ፣ አትጨነቂ ከእንቺ በክፉ የሚናገር ሰው አይኖርም፣ አይዞሽ አላት። እሱንማ ሳይኸኝ እኮ በጣም ሁሉንም እኮ ይቅርታ አስጠየቅልኝ ደስ አለኝ። አንተ ከዚህ ቤት ካለ ሰላም አለ፣ እኔም ስራ መስራት እችላለሁ፣ አለ ዴቭ። መጥቶ እንግዲህ ሲተቃቀፉ በቃ ይዞች ብሎ ቅፍ ሲያረጋት ዴቭ አየና ተናደደ ማለት ነው። እኔ ለእኔ አርግልኝ ብዬ ብለው ለራሱ ያቅፋታል። እንዲ ያለ ድረስ አስተያየት ነበር እያየ ኤላና እንግዲህ ሊዲያ ደግሞ መንገድ ገብተው ሲሄዱ ለምለም ጎዳና ላይ ተኝታ ጃኬቱን ያዩታል እንዴ ይህ መጃኬት አሉና እህት እህት ተነሽ ተነሽ ብለው ሲቀሰቅሷት ቀጥ ብላ ለምለም ስታይ አንቺ የቤት ሰራተኛ አዴይ የምትባል ታቂያለሽ ብላ ስትጠይቃት አዴይ ብላ ቀጥ ስትል እሱን አየችው ማለት ነው ውይ ኤላ አለች ና ኤላ ጋር ተገናኙ የድሮ ፍቅረኛ ጓደኛዋን እንግዲህ ጎዳና ላይ አገኛት ማለት ነው በጣም በሚያሳዝን ሁኔታ ፍቅር ደግሞ ዴቪን አቅፋለሁ ብላ ስትይ እባክሽ ዞር በይልኝ እኔ አንቺን አልፈልግሽም ነግሬሻለ። አትቅረብኝ፣ የፈለገ ቢሆን አልፈልግሽም፣ ዘወር በይልኝ ከፊቴ። ዴቭ፣ ለም እኔ እኮ አንተ እንፈልግሃለሁ። ለምንድን ነው አንተ ለእኔ ቦታ ማሰጠኝ? በቃ አልፈልግም። እኔ እንችን አልፈልግሽም። አ ቅርት ፍቅር አትበይብኝ፣ አልፈልግሽም ብትወጅኝ ከሆኒ በስረስርአት ሁሉን ነገር ተረጋግተሽ ሁሉን ነገር አድርጊ። ኤላ እና እንግዲህ ለምለም የተገናኙ ነው የተጠቃለለው። ቀጣይ ደግሞ ምን ይሆናል የሚለውን አብረን እንመለከታለን። ውድ ተመልካቾች ስትከታተሉኝ ስለነበር ከልብ አመሰግናለሁ። ላይክ ሸር የምታደረጉኝ አመሰግናለሁኝ። የዛሬውን ቪዲዮ በዚህ እንሰናበታል።